የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ፣ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒስ መረጃዎች ጋር አብራችሁ እንድትቆይ ግብዣችን ነው። በቅድሚያ ማረስ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ ቀጥሏል። በጎጃምና በሸዋ በከባድ መሳሪያ ታግዞ በቀጠለ ውጊያ ከፍተኛ ጉዳት መድረሱ የተሰማ ሲሆን የአማራ ሕዝብ ጥቁር እንዲለብስ አድርገዋለሁ በሚል ዛቻ የሚታወቁት የአገዛዝ ጦር አዛዥ በፋኖ ኃይሎች ቁጥጥር ስር መግባታቸው ሰምቷል። በዝርዝር የምንመለከተው ጉዳይ ነው። የኤርትራን የግዛት አንድነት ጥሰቶች በተመለከተ መንግስት የያዘው የመታቀብ አቋም ሁሌም እንደማይቀጥል የብልጽግና ውጭ ጉዳይ ሚኒስትር አሳሰበ። ሚኒስትሩ ጌዲዮን ጢሞቴዎስ አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ ነው ማለት ሲናገሩም ተሰምተዋል። የብልጽግና አገዛዝ አሰብና ኤርትራን በተመለከተ ያደረገበት ውይይት በተመለከተ ልዩ ዝርዝር ይዘናል። አብራችሁ ውስጥ ቆዩ ትሰሙታላችሁ። ለሱዳኑ ፈጥሮ ራሽ ኃይል የሚሰጠው የጦር መሳሪያ አቅርቦት እንዲቋረጥ አሜሪካ ዓለም አቀፍ ጥሪ ያቀረበችም። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም በኤልፋሽር በጅምላ ግድያ የተከሰሰው ለሱዳን ፈጥሮ ራሽ ኃይል አር ኤስ ኤፍ የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርቧል። በዝርዝር እናየዋለን። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ተተኪ ሊሆኑ ይችላሉ የተባሉት ምክትል ፕሬዝዳንት ድንገት ተባረሩም። ምክትል ፕሬዚዳንት ቤንጃሚን ቦል ሜል በአስደንጋጭ ሁኔታ ከስልጣን መነሳታቸው በአገሪቱና በዓለም አቀፍ ማህበረሰብ ዘንድ አነጋጋሪ ሆኗል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ እንዲሆንላችሁ እመኛለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ ተባብሶ ቀጥሏል። በጎጃምና ሸዋ በከባድ መሳሪያ ታግዘው በቀጠለው ውጊያ ከፍተኛ ሰብአዊ ጉዳት መድረሱ ተሰምቷል። በሰሜን ወሎ ደግሞ የአማራ ሕዝብ ጥቁር እንዲለብስ አድርገዋለሁ በሚል ዛቻቸው የሚታወቁ የአገዛዝ ጦር አዛዥ በፋኖ ኃይሎች ቁጥጥር ስር ውለዋል። በክልሉ ሰሜን ወሎ ዞን ወልዲያ ከተማ አቅራቢያ የፋኖ ኃይሎች በከፈቱት የደፈጣ ውጊያ በርካታ የአገዛዙ ወታደሮች መገደላቸውን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። የአገዛዙ ጦር ከወልዲያ ከተማ በመነሳት በቅሎ ማነቂያ ወደ ተባለ አካባቢ እንቅስቃሴ ሲያደርግ ነው በፋኖ ኃይሎች ጥቃት የተፈጸመበት የተባለው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቅጥና ምኒልክ ህዝብ በበኩሉ የዙ የአሳምነው ክፍለ ጦር ና የዘው ብላምባ ክፍለ ጦር በጥምረት ባድረጉት ውጊያ በአገዛዙ ጦር ላይ ድል ተቀናጅተናል ሲል ሀሳብ የተደረገው ውጊያ አረጋግጧል። ከውጊያ የተረፈው የአገዛዝ ጦር ወደ ወልዲያ ከተማ ሸሽቷል ሲል ነው አፋባ ምስራቅ አማራ ቀጠና ሚኒሊክ ዜ ያስታወቀው። በዚሁ ሰሜን ወሎ ቀጠና አንድ የአማራ ህዝብ ጥቁር እንዲለብስ አድርገዋለሁ እያለ ሲዝትና ንጹዋን ላይ በድል ሲያርስ የነበረ የተባለ የአገዛዝ ጦር አዛዥ በፋኖ ኃይሎች ቁጥጥር ስር መዋሉን አፋ በአምኔሊክዝ አስታውቋል። የአገዛዝ ጦር ሰሜን ምስራቅ እዝ 61ኛ ክፍለ ጦር ስር የሁለተኛ ሻለቃ ምክትል አዛዥ የሆነው መቶ አለቃ በእውቀቱ ምስጋና የተባለ አዛዥ ነው። በፋኖ ኃይሎች ተይዞ የተባለው ይህ የጦር አዛዥ በፋኖ ኃይሎች የተያዘው ህዳር 4 2018 ምሽት ላይ በላስታ ቅጥና በድልብና ሙጃ ከተማ መካከል ዴንሳ በተባለች ከተማ ውስጥ ሲሆን ወደ ወታደራዊ አዛዡ በላስታ ወረዳ ኩልመስ ከተማ ላይ ከዚህ በፊት ንጹሃንን ገድሏል ተብሏል። የብዙ ወጣቶችን አካል ያስጎደለ ያስገደለና አስገድዶ መድፈር የፈጸመና ኩልመስ ከተማ ውስጥ በተደረገ ስብሰባ ይህ ህዝብ ጥቁር እንዲለብስ አድርገዋለሁ በሚል ዛቻው የሚታወቅ ነው ሲል የአማራ ፋኖ ብሔራዊ ኃይል ሚሊክስ ከሶታል። በክልሉ አገዛዝ ጦርና ፋኖ ልጅ መካከል የሚደረገው ውጊያ በጎጃም ቀጠና የተለያዩ አካባቢዎችን መቀጠሉን የተሰማው በዛሬ ዕለት ኅዳር አምስት ሁለት ሺ አስራ ስምንት በሞጣ ቅራኔው አራጤ የተባለ አካባቢ ከባድ ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። የአገዛዝ ጦር ከሞጣ ከተማ መነሳት በከባድ መሳሪያ የታገዘ ተኩስ መክፈቱ ተከትሎ የተቀሰቀሰ ውጊያ ለሰዓታት ቀጥሏል። የፋኖ ኃይሎች የሰጡትን የተቀናጀ ያጸፋ ውጊያ ተከትሎም የአገዛዝ ጦር ወደ ሞጣ ከተማ ከመመለስ ተገዷል ሲሉ ነው የመረጃ ምንጮች ጨምሮ የተናገሩትም። በተመሳይ በዛሬ ዕለት በጎጃማዊ ዞን ፋግታ ለኮማ ወረዳ ውጊያ መደረጉም ተሰምቷል። በወረዳው ችጓሊ ከተማ ባደረገው ውጊያ ከፍተኛ ቁጥር ያላቸው የአድማ ብትናና ምንሻ አባላት በፋኖ ኃይሎች መገደላቸው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴሮዝስ አስታውቋል። በምስራቅ ጎጃም ዞን ደብረ ኤልያስ ቀጠና በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የታወቀው የአገዛዝ ጦር ከደብረ ኤልያስ ከተማ ወደ ቸርተክል እንዲሁም ከደብረ ማርቆስ ከተማ የቦ ወደ ሊባኖስ በሁለት አቅጣጫ በመድፍ ታግዞ ተኩስ መክፈቱን ተከትሎም ከፋኖ ኃይሎች ጋር ከባድ ውጊያ መደረጉ ነው የኢትዮኒስ የፋኖ የመረጃ ምንጮች ተናገሩት። ወደ ቸርተክል ተንቀሶ ውጊያ የከፈተው የአገዛዝ ጦር በፋኖ ክበባ ውስጥ ገብተዋል ያሉት የመረጃ ምንጮች ጦሩ ከክበባ ለመውጣት በየአቅጣጫው ከባድ መሳሪያዎችን በመተኮስ ንጹሐን ላይ ጉዳት እያደረሰ ይገኛልም ብለዋል። በዚህም ወይዘሮ ዜማ በቃል የተባለች እናት በከባድ መሳሪያ ተኩስ መገደሏ ተናግረዋል። መሳይ በሰሜን ሸዋ ዞን ከደብረ ብርሃን ከተማ ቅርብ ርቀት የምትገኘው ሰላ ድንጋይ ከተማ ዙሪያ ከባድ ውጊያ መደረጉን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስታውቋል። ውጊያ የተደረገው በሞጃ ና ወደራ ወረዳ ሰላ ድንጋይ ከተማ ዙሪያ ታምረ ማርያም፣ ድንሽቅ መገንጠያ፣ ወይም ዋሻ መዳን፣ ያለም አቧራ፣ ግራር አምባና ኮረምቲት እንዲሁም ደብተሮችና አባሀጉር እንዲሁም ሳማጉር በተባሉ ቦታዎች ላይ መሆኑን እዙ አክሎ አስታውቋል። በውጊያው አገዛዙ መቶ ሶስተኛ ና መቶ አራተኛ ኮማንዶ አየር ወለድ ክፍለ ጦሮች ኃይል በመ ጭምር መዋጋቱን ያስታወቁት የፋኖ ኃይሎች ለ14 ተከታታይ ሰዓታት ከተደረገው ከባድ ውጊያ በኋላ የአገዛዝ ጦር አካባቢዎችን ለቆ ለመሸሽ ተገዷል ሲሉም አስታውቀዋል። በአካባቢው የተደረገው ውጊያ የአርሶ አደሮችን ቤቶች መቃጠላቸውን የተናገሩት ደግሞ የትዮንስ የመረጃ ምንጮች ናቸው። ጨምሮም ከሌሊቱ ጀምሮ እስከ 7 ሰዓት ድረስ በቆየ ውጊያ ከተዋጊዎቹ ተጨማሪ ንጹሃንም ተገድለዋል ሲሉ ተናግረዋል። የኤርትራን የግዛት አንድነት ጥሰቶች በተመለከተ መንግስት የያዘው አቋም የመታቀብ አቋም ሁሌም እንደማይቀጥል የብልጽግና ውጭ ጉዳይ ሚኒስትር ተናገሩ። ሚኒስትሩ ጌዲዮን ጢሞቴዎስ አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጣት ጉዳይ ናት ብለዋ። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶች በተመለከተ የብልጽግና የፌዴራል መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አስፈራርተዋል። ዶክተር ጌዲዮን ኢትዮጵያም ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ እንደሆነ መግለጻቸውም ተሰምቷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስን የተናገሩት ሐሙስ ህዳር 4 2018 ዓ ም ሆርን ሪቪው በተባለው ቲንክ ታንክና ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው ተብሏል። ጌዲዮን አምባሳደሮች ጨምሮ የተለያዩ አገራት ዲፕሎማቶች የታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎች በተመለከተ የኢትዮጵያ መንግስት ፖሊሲና ምልከት አቅርበዋል ተብሏል። የጌዲዮን ገለጻ አተኩሯል የተባለው በዋናነት በኢትዮጵያና ኤርትራ ግንኙነት ላይ ሆኗል። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀ ግጭት መነሻ ከድንበር ውዝግቡ ወይም ከባህር በር ፍላጎት የተሻገረ መሆኑ እንዳብራሩ የውጭ ጉዳይ ሚኒስቴር በድረገጹ በወጣው ዶክተር ጌዲዮን ሙሉ ንግግር ላይ ሰፍሯል። ለግጭቶቹ ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች አንዱ የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ እንደሚፈጽመው ያመለከቱ ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ የውስጥ የፖለቲካ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ የኢሳያስ አፈወርቂ አስተዳድርን ወንጅለዋል። ከዚህ በተጨማሪም የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባል ያለው ብለዋል። የአገሪቱ አመራር ብለው የኤርትራ አመራር ጠቅሰው ለሶስት ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለው ብርቱ ፍላጎት በመጠቀም ወንጅለውታል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር በተያያዘ ያነሱት ሌላኛው ሀሳብ የኢሳያስ ዶክትሪን በማለት የጠሩትን ጉዳይ ነው። ለሶስት ወገኖች ተቀጽላና የኢሳያስ ዶክትሪን ብለው የጠቀሱት ጌዲዮን ጢሞቴዎስ ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳድርበት አገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ መከፋፈልና አለመረጋጋት ላይ እንደሚመሰረት ሲናገሩ ተደምጠዋል። ጌዲዮን ጨምረውም ይህ ዶክትሪን ኤርትራን በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚድጉ አካላት የመነጨ ነው ማለት ወንጅለዋል። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟን ለታዳሚዎች ሲናገሩ የተደመጡት ጌዲዮን ጢሞቴዎስ በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ አካባቢዎችን እያስተዳድር ክፍሎችን ተቆጣጥረው ይገኛሉ ሲሉ ከሰዋል። ከዚህ በፊት የትግራይ ኃይሎች የተለያዩ ቦታዎችን ይዘዋል ማለት የኤርትራ ኃይሎች ሲከሱም የብልጽግና አስተዳደር እስካሁን ድረስ የያዙት ቦታ የለም ከማለት አልፎም ጠቅላይ ሚኒስትሩ ጭምር በፓርላማ ይጣራና እርምጃ ንወስዳለን በማለት ሲናገሩ ነበር። ጌዲዮን ጢሞቴዎስ አብይ አህመድና መሰል አመራሮች በኤርትራ ጉዳይ ላይ ሲከራከሩም ከዚህ በፊት የኢሳያስ አፈወርቂን አስተዳድር ወግ ነውና በተለያዩ ሁኔታዎችም ጭምር ተሰርተዋል የተባሉ ወንጀሎችን በተለይም በትግራይ ጦርነት ተሳትፎ ውስጥ ያለውን የኤርትራ ኃይሎችን የጀኖሳይድ መፈጸም አቅም ጭምር በማቃለልና እውነተኛ ወዳጅ አድርገው ማቅረብ ነበር። አሁን ግን ሁኔታዎች ተቀይረው በተቃራኒው እነዚህ ቦታዎች ላይ ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ ናቸው፣ በኤርትራም እጅ ይገኛሉ ሲሉ ቦታዎችን ጠቅሰዋል። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ ከወደቡ ላይ በከፍተኛ መጠን ሀብቷን አፍሳለች፣ የአሰብ ወደብ ቅድሚያ የሚሰጠው ጉዳይ ለማድረግ ዋነኛ ምክንያቷም ይህ ነው ሲሉ ገልጿል። ሚኒስትሩም ከኢትዮጵያ አስገዳጅ ኢኮኖሚያዊ ሁኔታዎች፣ ዲሞክራሲያዊ እውነታዎችና ታሪካዊ ሁኔታዎች የተነሳ መንግስት የሚያነሳው የባህር በር ፍላጎት ፍታዊ ምክንያታዊና ቅቡልነት ያለው ነው ሲሉም ተደምጠዋል። የብልጽግናው ሚኒስትር ዶክተር ጌዲዮን በኢትዮጵያና ና በኤርትራ መካከል ያለው ውጥረት ሊፈታ የሚችለው በሁለቱ ሀገራት መካከል በሚደረግ ቀጠናዊ የኢኮኖሚ ውህደት በመፍጠር ነው የሚል አቋማቸውን በገለጻቸው ላይ አቅርበዋል። የኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር የማግኘት ፍላጎት በዚህ አካሄድ መፍትሄ እንደሚያገኝም ሲያስረድ ቆይተዋል። ኢትዮጵያ የአሰብ ወደብን በዘላቂነትና ደህንነቱ በተጠበቀ መልኩ ለማግኘት የሚያስችላት ሌሎች አማራጭ መንገዶች ለመመልከት ዝግጁ መሆናንም ሲናገሩ ተደምጠዋል። ሚኒስትሩ የኒበሉንጅ የጦር ጄኔራሎችና ጠቅላይ ሚኒስትሩን ጨምሮ ግን በኃይል ማስመለስ እንደ እንደሚቻልና ትንሽ ጊዜ እንደሚወስድ እንዲሁም ሶስት ሚሊዮን ሕዝብን ለማጥፋትም ሆነ በሶስት ሚሊዮን ሕዝብ ሊዋጉ እንደማይችሉን በመግለጽ በተደጋጋሚ ሲያነሱ ተሰምተዋል። ይህ አይነቱ አማራጭ ላይ ያቀረቡት ጌዲዮን ታዲያ ኢትዮጵያን የረዥም ጊዜ ፍላጎት የሚያሟላና ለኤርትራም ጠቃሚ እንዲሆን ያክላሉ። በኢትዮጵያና ኤርትራ መካከል የሚታየው መካረር ለመፍታት የሚደረግ የዲፕሎማሲ ስራ የሚከሽፍ ከሆነ ቀጣይ እርምጃ ምን ሊሆን እንደሚችል ለውጭ ጉዳይ ሚኒስትሩ ጥያቄ እንደቀረበላቸው የሆርን ሪቪው መረጃ አመላክቷል። ጌዲዮን ታዲያ ለዚህ ጥያቄ በሰጡት ምላሽ የኢትዮጵያ መንግስት በማንኛውም መንገድ ጦርነት ምክንያት ለማስወገድ ቁርጠኛ መሆኑን በአጽኖ ታንስተዋል ተብሏል። የውጭ ጉዳይ ሚኒስትር ማብራሪያቸውን ባቀረቡበት ጊዜ መላው አፍሪካ ቀንድ ቀጠላ ካለበት ደካማ ሁኔታ አንጻር ሌላ ዙር ጦርነት አውዳሚ ይሆናል ሲሉ ተደምጧል። የኢትዮጵያ መንግስት ለኤርትራ የአጸፋ ምላሽ ከመስጠት የተቆጠበውም ከዚህ የተነሳ ነው ብሏል። ሚኒስትሩ በሀገር ውስጥ የሚያካሂዷቸው ጦርነቶች ኢትዮጵያ እንዳዳክሟት በተዘዋዋሪ ያመኑ ሲሆን በምስራቅ አፍሪካ ጠንካራ የነበረች ኢትዮጵያም ከሌሎች ሀገራት አንጻር ስታይ ደካማ መሆኗን በዚህ ንግራቸው አምነዋል። የኢትዮጵያ መንግስት የሁለቱ ሀገራት የወደፊት ጣፋንታ ለመቀየር ለሚደረግ ግር ዝግጁ ነው ያሉት ጌዲዮን ጢሞቴዎስ ዓለም አቀፍ ማህበረሰብ በኤርትራ ላይ ተጽዕኖ እንዲያደርግም ጠይቀዋል። ቢቢሲ አማርኛ እንደዘገበው ከሆነ የኤርትራ መንግስት በኢትዮጵያ ላይ የሚፈጽመውን ትንኮሳና ጥሰት ቁሞ እንዲሁም አቁሞ በቅን ልቦና ውይይት እንዲያደርግ የዓለም አቀፍ ማህበረሰብ ግፊት እንዲያደርግና እንዲያበረታታ እናቀርባለን በማለት አብይ አህመድ ከዚህ በፊት ያቀረቡትን ጥሪ ሲናገሩም ተሰምተዋል። ለሱዳኑ አርኤስኤፍ የሚሰጠው የጦር መሳሪያ አቅርቦት እንዲቋረጥ አሜሪካ አለም አቀፍ ጥሪ ያቀረበች የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሪቢዮ በኤልፋሽር በጅምላ ግድያ የተከሰሰው ለሱዳኑ ፈጥኖ ደራሽ ኃይል የጦር መሳሪያ አቅርቦት እንዲቋረጥ አለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል። በካናዳ በተደረገው የቡድን ሰባት የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ማርኮ ሪቢዮም አርኤስኤፍ በሲቪሎች ላይ ግድያ፣ አስገድደው መድፈርና ወሲባዊ ጥቃት ጨምሮ ስልታዊ ጭካኔዎች ይፈጽሟል ብለዋል። የሱዳኑ ጦር የተባበሩት አረብ ኤሚሬትስ ከአፍሪካ ሀገራት የተላኩ የ ጦር መሳሪያዎችና ቅጥረኞችን በመስጠት አርኤስኤፍ እያስታጠቀች ነው ሲል ከሷል። የተባበሩት አር ምሬትና አርኤስኤፍ እነዚህን ክሶች በተደጋጋሚ ውድቅ ያደርጋሉ። አርኤስኤፍ ግን ከ2023 ጀምሮ በመሪዎች መካከል የተፈጠረውን የስልጣን ሽኩቻ ወደ እርስ በርስ ጦርነት ከተቀየረ ጊዜ ጀምሮ ከሱዳን ጦር ጋር እየተዋጋ ይገኛል። የሩቢዮ አስተያየት እስካሁን ድረስ በትራምፕ አስተዳደር ስለ ሱዳን ጦርነትና ስለ ፈጥሮ ራሽ ድርጊቶች በግልጽ ከተናገሩት መካከል ጠንካራ ቢሆንም ምን ያህል ተጽዕኖ እንደሚኖረው ግን ግልጽ አይደለም ይላል ቢቢሲ። ሁለት ወገኖች ባለፉ ሳምንት በአሜሪካ የተደገፈውን የሰብዓዊነት ስምምነት ቢቀበሉም ስምምነቱ በ ፈጥኖ ራሽ ኃይሉ ተጥሷል። ኤልፋሽር ከ18ቱ ወራት ከበባ በኋላ በፈጥኖ ራሽ ኃይሉ ቁጥጥር ስር የገባው በመሆኑ አብዛኛው የምዕራብ ዳርፉር ክልል ውስጥ ያሉት ከተሞችን ቡድኑ ተቆጣጥሮ ይገኛል፣ ይላም ቢቢሲ። ጭፍጨፋ እንደተፈጸመበት በሚነገርበት ከተማ ጥቃቱ ህዝብ ብቻ መሸሹን ታውቋል። አስከሬኖች ና በደም የተበከለ መሬት መኖሩ ላይ የሳተላይት ምስሎች ያሳያሉ። በሰፊው የዳርፉር ክልል ውስጥ ያሉ አረብ ያልሆኑ ቡድኖች በፈጥኖ ራሽ ኃይሉ ኢላማ መደረጋቸውና ይህም እንደ ዘር ማጥፋት ይቆጠራል ሲል አሜሪካ ና የሰብአዊ ቡድኖች ሴቶች ገልጸዋል። ሩቢዮ በኤልፋሽር እጅግ አስፈሪ በሆነው የፍጥሮ ራሽ ድርጊቶች ሴቶች ና ህጻናት ኢላማ ተደርገዋል ብለ ሩቢዮ በሴቶች በህጻናት ና በንጹሃን ዜጎች ላይ እጅግ አስፈሪ የሆኑ ጾታዊ ጥቃት ና የጭካኔ ድርጊቶች እየፈጸመ ነው። እናም በፍጥነት መቆም አለበት ሲሉ ለጋዜጠኞች ገልጸዋል። ለማስቆም የምንችለውን ሁሉ እናደርጋለን። አጋር አገራት ከኛ ጎን እንዲሆኑ እናበረታታለን ብለ። አቡዳቢ የፍጥሮ ራሽ ኃይል ዋና የጦር መሳሪያ አቅራቢ እንደሆነች ና ባለም አቀፍ ሚዲያዎች በተደረጉ ምርመራዎች ተርሶበት በተባበሩት መንግስታት መረጋገጡን የሚያሳይ ማስረጃ ቢኖርም ሩቢዮ ግን አገሪቱን በይፋ ከመተቸት ተቆጥበዋል። የትራምፕ አስተዳደር ከተባበሩት አረብ ኤምሬትስ እንዲሁም ከግብፅና ከሳውዲ አረቢያ ጋር በመሆን ጦርነት ለማስቆም እየሰራ ነው ተብሏል። ቋድ በመባል የሚታወቀው አገሮች የሱዳን ጦር መንግስት አጋሮች ናቸው። በዚህም በጋዜጣዊ መግለጫ ላይ የማንም ስም ማንሳት አልፈልግም ምክንያቱም የምፈልገው ጥሩ ውጤት ማግኘት ነው ሲሉ ሩቢዮ ተናግረዋል። ነገር ግን በግልጽ ወይም በጦር መሳሪያ አቅራቢነት የሚሳተፍ ወገኖች እነማን እንደሆኑ እናውቃለን። ለዚህም ነው ሌሎች አገሮች የቋድ አካል የሆኑት ብለዋል። በመስከረም ወር ቋድ ለሶስት ወራት የሚቆይ ሰብአዊ ተኩስ አቁም ስምምነትና ለዘጠኝ ወራት የሚቆይ የሲቪል አገዛዝ ችግር ሀሳብ አቅርቦ ነበር። እስካሁን ድረስ ግን መተግበር አልቻለም። የደቡብ ሱዳን ፕሬዚዳንት ሳልቫ ኪር ተተኪ ሊሆኑ ይችላሉ የተባሉት ምክትል ፕሬዚዳንት ቤንጃሚን ቦልሜል በአስደንጋጭ ሁኔታ ከስልጣናቸው ተሰናበቱ። ኪር ቦልሜል የጀራልነት ማዕረጉን በመግፈፍ ከብሔራዊ ደህንነት አገልግሎት አሰናብተዋቸዋል። እንዲሁም የቦልሜል የቅርብ አጋር ናቸው የተባሉት የማዕከላዊ ባንክ ግዥና የገቢዎች ባለስልጣን ኃላፊም አሰናብተዋል። በብሔራዊ ቴሌቪዥን በተላለፈ መግለጫ ላይ ስለተሰናበቱት ባለስልጣናት ምንም አይነት ማብራሪያ አልተሰጠም። ፕሬዚዳንቱ ውሳኔ የወሰዱት በቅርቡ በእርሳቸውና በተቃዋሚ መሪ ሪክ ማቻር መካከል የተረሰው የስልጣን የመጋራት ስምምነት ከፈረሰ በኋላ አገሪቱ ወደ ፖለቲካ አለመረጋጋትና ና እርስ በርስ ጦርነት ልትገባ ትችላለች የሚል ስጋት እየጨመረ በመጣበት ወቅት ነው። ላም ቢቢሲ የ47 አመቱ ቦል ሜል ከስልጣን መባረራቸው ቅሬታ እንደተሰማቸው አልገለጹም። ለኪር በጻፉት ደብዳቤ ላይ የደቡብ ሱዳን ሕዝብ በምክትል ፕሬዝዳንትነት የማገልገል እድል ስለሰጣቸው የልባዊ ምስጋናያን አቀርባለሁ ብለዋል። ደቡብ ሱዳንና ኤስፒኤልኤም ወይም ገዥ ፓርቲ በእርሰው አመራር ስር ከፍ ብለው እንደሚቀጥሉ ሙሉ እምነት አለኝ ይላሉ። ቦል ሜል ምክትል ፕሬዚዳንት ሆነው የተሾሙት ባለፈው አመት የካቲት ወር ላይ አንጋፋ ፖለቲከኛና ጄኔራል ጄምስ ዋኒ ኢጋን በምትካት ነበር። በተጨማሪም የፓርቲው ፒሲኤል በተጨማሪም የፓርቲው ኤስፒ በተጨማሪም የፓርቲው ኤስፒኤልኤም ተቀዳሚ ምክትል ሊቀመንበር መሆን የቻሉ ሲሆን ተንታኞች የበለጠ ስልጣን እንደተሰጣቸውና የ74 ዓመቱ ኪር ሊተኩ ይችላሉ ሲሉ ተንቢዋል። ኢላም ቢቢሲ ፕሬዝዳንት በኋላም በብሔራዊ ደህንነት አገልግሎት ውስጥ ወደ ሙሉ ጀነራልነት ደረጃ ከፍ አድርጓቸዋል። ቤል እድገቱን ያገኙት እንደ አውሮፓውያኑ በሉሽ 17 በሙስና ወንጀል ዩናይትድ ስቴትስ ማዕቀብ ከጣለችባቸው በኋላ ሲሆን ማዕቀቡ በነትም እንዲቀጥል ተደርጓል። የአሜሪካ ግምዣ ቤት ቦል ሜል የኪር ዋና የፋይናንስ አማካሪ ማለት ገልጿቸዋል። የኪር ጽህፈት ቤት ይህንን የአሜሪካ መንግስት መግለጫ ውድቅ አድርጎቷል። ቦል ሜል በእርሳቸው ላይ ለተሰነዘረው የሙስና ክስ በቀጥታ ምላሽ አልሰጡም። ፕሬዚዳንቱ ከስልጣናቸው የተነሱት ምክትል ፕሬዚዳንት የሚተካ ማን እንደሆነም እስካሁን ይፋ አላደርጉ ሚላን ቢቢሲ። ከስልጣን መነሳታቸው የተሰማው በኤስፒኤልኤም ውስጥ ከስልጣን ሽኩቻ መኖሩን በማህበራዊ ሚዲያ ላይ በስፋት መጎራት ተከትሎ ነው። ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ አንድ ከፍተኛ የመንግስት ባለስልጣን ቦል ሜል በመንግስት ውስጥ ከፋፋይ እንደነበሩ ሌቪስ ተናግረዋል። ከስልጣን መነሳት ጥሩ ነው ሲሉ ማክለዋል። በመዲናይቱ ጁባ የሚኖሩ የታክሲ ሹፌርም ከኃላፊነት መነሳታቸው በደስታ እንደሚቀበል ገልጿል። ሁሉም ሰው ይጠላቸዋል። በትውልድ ከተማቸው አዊል እንኳን ከስልጣናቸው በመባረራቸው ደስታ ፈጥሯል። ለፕሬዝዳንት ኪርም ቢሆን ደስተኛ ነን ሲሉ ለቢቢሲ ተናግረዋል። ቦል ሜል ከስልጣን መነሳታቸው በይፋ ከመገለጹ በፊት በዋና ከተማ ጁባ በሚገኝ መኖሪያ ቤታቸውና ቢሯቸው የሚገኙ ጥበቃዎች እንዲነሱ መደረጋቸውም ተሰምቷል። በነዳጅ ሀብት ያበለጸገችው ደቡብ ሱዳን ከሱዳን በመገጠል ነጻ አገር የሆነ ሆና የተመሰረተችው እንደ አውሮፓውያን አቆጣጠር በ2011። ቢሆንም እስካሁን ድረስ ሰላሟን አግኝታ ኢኮኖሚዋን ለማሳደግ የምትችል አገር ግን መሆን አልቻለችም። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እንደዚህ ነበሩ። መልካም ጊዜ ይመኛለሁ።